ሽና ምን ታፈጣለ? ዳይመንድ አረከው እንዴ ዳይመንድ ኑስ ቢሆን ለአንደኛ ዓመት አድቨርሰሪ መስጠት ይቀራል? የዘንድሮ ሴት ገና ሂማን ሄድ ጨመረ አልጨመረ ብለው መከራቸውን ይበላሉ። አንተ እሺ ማ ማለት አይቀርም። አንተ እኮ ስለማታውቅ ሶስት ዓመት ሙሉ ምን አይነት ፍቅር እንደነበረ። ቆይ አንተ እንደው ትዳር የሚለውን ነገር ስጠራት ትንሽ እንደው አይቀፈል ሰውነት አይሸማቀቅም? አንተ እንዴት በምታስጠናው ገንዘብ ትዳር ለሚያስ ታስባለ? እኔና አንተ ትዳር መመስረት አንችል፣ እንኳን ትዳር መመስረት ትዳር ብለን በሙሉ አፍ ለመጥራት አንችል ትህ ብለን ነው የምናውቀው። አይነጌ አታውቅም እኮ አንተ አታውቅም። ፍቅር ካለ እኮ ቀላሉንም ከባድንም እኮ ማሸነፍ እንችላለን። ምንድን ነው የምታሸንፈው አንተ? ሶስት አመት ሙሉ ምን አድርገህላት ታውቃለህ? ከእግዚአብሔር ሰላምታ ውጪ ምንም። ታዲያ ይህም ፍቅር አይታ ንጹህ ፍቅር ላሰጠችን ሴ ማግባት የለብኝም። እኔ ግን ይኸውልህ ሳባ ከሄድ ከሄድ ወይተሩ ጋር? ከግርማ ሞገስ ጋር የሆነ የፍቅር ጉብኝት ጀመረ። በናት በናት አይታይህም፣ ፍቅር ይዘዋል። ፍቅር የያዘው ሰው እኮ አያይ። ከግርማ ሞገስ ጋር ምንም አይነት ግንኙነቱ የላቸው ከጓደኝነቶች ምንም ነገር የላቸውም። አውቃል ነው አንተ እንደማትወዳት ግን፣ በናት ቢያንስ በዚች በደስታ ይቀኑ እንኳን ከጎን ነው እሺ። ምን አርገ ታውቃል አንተ? ደጃፉ አርግ ታውቃል? ይህም ደጃፍ አታውቅማ። ይሁ ደጃፊ የሚባል ከወገብ በታችና ካንገበለ ደጃፊ የሚባል ነገር አለ። እሱን ነክተ ስማ ከትዳር ፊት ያለ ግንኙነት ጥሩ አይደለም ስላለች ሀሳቧን ደግፍኳል። ተው እባክህ፣ በስነ ተዋልዶ ዙሪያ ነው ምታጠናለኝ? እንዴት አንተ ኔ ያላክም ማታ ማታ ምን እንደምታደርግ ነ ያላክም። ግድግዳውን አብስትራክት ያደረኩት እኔ ዝም ብል። ይቅርታ ቤቱን በጠበጥ ነው። ችግር የለም። እችኛው በጣም ነው የምታምረው። ሂድ እባክህ፣ እችን መዝኝል አለበዛውም እንዴ አራት ግራም ነው 120 ብር አቶ አራት ግራም 120 ብር ምን ታኛለ 120 ብር ሶስት እናርገው ለምን ሶስት ብቻ አንድ 150 ኪሎ እናርገውና በማዳበሪያ ይዘን ይብ እንጂ በኋላ ላይ ግርማ ሞገስ አስር ግራም ያደርገው አመት ታላንተ እንካ በጥሬው ይሁንልኝ ትላለች እንካ እንስቷ እንደለም አገርም ሁሉም እናዋጣው ከማን ጋር ከአንተ ጋር ነዋ ምንድነኝ እኔ አንተ እኮ አንደኛ ሚዜ ነ አታውቅም እንዴ ካሁን ጀምሮ ልትንከባከበኝ ገባል ከነት ይኸው እሺ የልሰጣት ማታ ነው እዛው ከፍ እጂ አየኋ አይደል

ይሄው ይሄ ሽሮ ሲበላ አምስት አመት ሞላኝ። ከምላሴ ይሁን ወይ ከሽሮ ይሁን አንድ ቀን እንኳን አሙ ማይለው ባሉ ብሉና፣ ይሄ አይ፣ አንተ ደግሞ ወሬ ታበዛ። እሺ ምን ላድርግ? ስማ፣ ከትላንቷ ልጅ ጋር ዋጋ ተስማማችሁ እንዴ? እንዴ ወደው ነው እንዴ? ምን እስማማው? ሶስት ነጥብ አራት ሶስት ዲግሪ ላጣርኩና፣ ላባትየው ሰባት መቶ ብር ይከፍላሉ አስጠናለታለሁ ስላቸው፣ ልጄ እንዳንተ ጎበዝ ትሁንልኝ እንጂ አንድ ሺህ ብር ከፍላለሁ አሉ ተስማምቼ ሁለት ሰዓት አስጠንቻያት ከች አልኳ ወደ ሽሮዬ። አንተ ግን ፎርጂድ እንደሆነ እያወቅ ማስረጃ እንዴት ትዳፈራለህ? ያው ነው አንተ ከተመረቅ ሶስት ዓመት ሆነህ አደለ? ዲግሪህን ሳጥን ውስጥ አስቀምጠህ ስራ ካላገኘበት ያው ፎርጂድ በለው። እኔማ ባለሽ ልጅ ላይ ሁለት ልጆች ቢጨምርልኝ ከዛ ትዳሬን ትዳሬን ል እንኳን ሁለት ልጅ የአንድ ትምህርት ቤት ተማሪ ልጆችን በሙሉ አስጠና ተብሎ ቢሰጥ በዘንድሮ ኑሮ ውድነት ትዳር መመስረት አይቻልም። ዝም ብለህ የማይናገረውን ሽሮ ዋጥም። በባዶ ወድ ፍቅር ምን ነው ዛሬ ስትሄድ ወደ ባባ ተናነቀኝ ተናነቀኝ እምባ በቃ። አንተ እንደሆነ ለዘንድሮ ዘፋኝ መነሻ ሀሳብ ሆነ ትቀር ወይ የኮፒራይት መብትህን አታስከብር። የአንተ የትናንት የፕሮፖዛል ታሪክ ህዝብ ከመስማቱ የተነሳ በኢትዮጵያ ቴሌቪዥን የመዝናኛ ፕሮግራም ላይ ይቅረበት እያለ ህዝቡ ቴሌቪዥን እየደወለ ይሄ የኢትዮጵያ ህዝብ ያው ወሬ ይወዳል ታውቃለህ። በ ይደግም ይደገም አያፋጭ የለም እያለ አንተ አንተ ምን እንኳን ከመቼ ወዲህ ያለው ደግሞ ሰው ያንተ ሳምባ አይሆነችው። ምንድን ነው የፍቅር ሲዛችሁ፣ የሰውነት አካላችሁን አውቶ መፖሸር እኮ ላንተ ማን ይነገረ። ላኬ ወደ ሆስፒታል ሲሄዳ ግን አይኔ ምን ሆነችብኝ? አረ፣ በሩ ፋይል እንደው አይንህ እኮ አንተ ጋር ይቀመጥ። ኩላሊቷ አናመማት እሷ ኩላሊቱ ጭ ምን ያማል? ወይኔ ወይኔ፣ ድህነት እኮ ነው እንደዚህ። እኔ በአንድ ኩላሊት መኖር እችላለሁ ልስቲ ስላት፣ የምር ብለሃታል? የፍቅር መስዋዕት እኮ ነው እና ምን አለች? የኦፕራሲዮን ብር እያጠራቀምኩኝ ነው፣ ሲሞላልኝ ትሰጠኛል አለችኝ። ወይኒ ዛቤ ነ ምን አይነቷ ደፋር ናት። ለነገሩ መንታ አርባ ሺህ ብር የሚያክል ነገር ንኪ። አንተ ኩላሊትን ማፈልግ ከሆነ አውጥተን ሸጠል ከዚህ ከድህነት አረንቋ ውስጥ ሁለታችን ብንወጣ አይሻል? አርባ ሺህ ብር ነው ኩላሊት መሰለኝ። የዓለም ሁለተኛው ጦርነት በጀርመንና በደቡብ አፍሪካ አሸናፊነት በአሜሪካና በሩሲያ በአውሮፓ ሕብረትና በተባበሩት መንግሥታት ሽንፈት ተጠናቋል። የፌስቡክ ፕሮፋይል ፒክቸር ነው ያው፣ አያምርም። እኔ እንደዚህ ከአሁን ከአሁን ትምህርት ገባት አልገባት ብዬ ይህን ሁሉ መጽሐፍ ተሸክሜ መጥቼ ከፊት ለፊት ኤግዛም እንደ ዘበኛ ቆሞ እየጠበቀሽ የፌስቡክ ፒክቸር ታሳየኛለህ? ውፍ በእናት ምንድነው፣ ነው የምትጨቀጭቀኝ? የዓለም ጦርነት ተባጨቁ፣ ተጋደሉ፣ እኔ ምን ይጠቅመኝ? እንዴት አንቺ አፍሪካዊ አይደለሽ እንዴ? ለአፍሪካ ጦርነት አይጠቅምኝ። ታዲያ ለምን ትማር? ለምን አታዩ? ኤክስኪውዝ ሚ፣ ኤክስኪውዝ ሚ ዋት? ታዲያ ትምህርቱ ካልጠቀመሽ ለምን ቤት ተቀምጠሽ ወይም በደላላ ባልመፈለግ አለበለዛ በለዛ ደግሞ ሱቅ ተከፍቶልሽ ሱቁ ብትቆሚ አይሻልም? ኦ ኤም ጂ አንተ እንዲ ጂ እኔ ሰው ነው እንዲ እንዲ እኔ እኮ የማስበው ነገር ነበር፣ ግን በቃ ወሰን ነበር ያቃተኝ። በጣም አመሰግናለሁ። እሺ ችግር የለው። ምን የሚያስቃችሁ? ምነው ኧረ ምንም እንደ በገዛ ቤታችን መሳቅ አንችልም? እንደ፣ ይሄ አንተ ቤት አይደለም። የፍቅሩ ቤት ነው። የእሱ ቤት ማለት የኔ ቤት ማለት ነው። የኔ ቤት ማለት ደግሞ የእሱ ቤት ማለት ነው። ስለዚህ ያንተ ቤት ስላልሆነ በቤት ያዝበራ ብላ ብላ ከክፍለ ከተማ ሰው አፍርስታ ምን ሁሉ ነገር ና ጨርሰዋለች። አሁን ግርግዳና ጣሪያውን የቀረው አፍርሱ፣ ና ውሰዱት፣ ውሰዱት፣ ጣሪያውን ግርግዳ ውሰዱት። ቆይ እናንተ ትልቅ ሰዎች ያላችሁ እ አለፍርድ ቤት ቀዝንብላችሁ ሰው ቤት ትገባላችሁ እ እኛ ክፍለ ከተማ አይደለንም፣ አውራቸው እሱንም፣ አይደለንም። አዎ አውራ ጎዳ

አንወርድም አንወርድም። እግዚአብሔር ደግሞ እንደው ለእኔ ለምን እንደምቸኩል ፕሮግራም ይገባል። እኔ እኮ የመኪና እኮ ይግጨኝ እኮ ነበር ያልኩት እኮ። ማነው ሹፌር እባክህ፣ ስለት አለብኝ በማርያም ቤተክርስቲያን በኩል። ለብ የሚጠጣ ነገር ትፈልጋላችሁ? እዚህ ውስጥ ነው አይደል? እኔ እንኳን አልፈልግም። ምን ትፈልጋለህ? ሻሜታ ይኖራቸዋል። ወወ ለካዚ ውስጥ አይጠራ ብዙ የሚጠጡ አልኮሎች አሉ። ውሃም ከፈለግ ሄልፕ ዩርሰልፍ እኔ አሁን እንጀራ ፈላጊ ነኝ። ለምን ባር ስታታደርጉኝ? ዋት ባርቴንደር ማለቱ ነው? አዎ አዎ። ኮሚክ ነህ እባክህ። አዎ ፍቅሩ። አቤት። ተጫወት እንጂ ምንድን ነው? እያዳመጥኩኝ ነው። ምንድን ነው የምታዳመጠው? አይዞ፣ በዚህ መኪና ታገባ ይሆናል። እማ፣ ይሄ በዚህ መኪና ላይ ያገባ ያውም ሳላ። እሷ እኮ ባጃጅ ራሱ ይበዛባል። እንግዲህ እሺ ግን አንተ አይዘግን አይዘግን፣ እግዚአብሔር ነገር ለእኛ ደግሞ ፍጥነቱ በረኪናን ግጥም፣ አረ ግጥም ልትል አይዘግለው። ይኸው ከነጫማ ገነት ገባህ እኮ። ምንድን ራስህን ልታጠፋ ነበር? አዎ ያው ኑሮ ሲመርሽ ምን ታደርጊያለሽ ብለሽ። አየህ አይደል? ዊ ኦልሞስት ለስ ሄም ቃሌን አጥፊ አደራ በላተኛ አድርገህ። ይሄ ነበር ታዲያ ምን ላድርግ? ነገሮችን ሳላረጋግጥ ዲሳይድ ማድረጉ ከበደኝ። ኦ ማይ ጋድ ሞቶ ነበር እኮ አንተ ለምንድን ነው እዚህ መኪና ውስጥ የገባ ነው ምን አውቃለሁ አንተ ለምን ነው መጀመሪያ የገባው በመጀመሪያ ራሳችንን እናስተዋውቃችሁ ሶሎሜ ደረሰ እባላለሁ የሳያት ሆቴል ሲኢኦ ነኝ መክብብ ገዛኝ እባላለሁ የሳያት ሆቴል 50% የሥራ ድርሻ ባለቤት ነገደ ክፍሉ እባላለሁ አስጠኝ ነኝ ፍቅሩ አስጨናቂ እባላለሁ ለጊዜው ስራ የለኝም ግን አራት አመት የማስጠናት ልምድ አለኝ አቶ መክብብ ይህንን ድርጅት ከወንድም የውጭ መስራት አልችሉም ስላሉ ሊቢያ ውስጥ ለሚገኝ አንድ ባለ ሀብት አስር ሚሊዮን ዶላር ተሽጧል። እናም ሀያ አምስት ፐርሰንቱ ለማሻ አሜሪካ ለሚገኝ ልጃቸው ድርሻ ሆኗል። እንዲህ እሺ፣ ቆይ እኔ ማንን ነው ማስጠን ነው? እንዲህ አበድን እንጂ ምን ማስጠናት ነው? ሀያ ሚሊዮን፣ አስር ሚሊዮን፣ ሚሊዮን፣ ፐርሰንት፣ እኛ ምን አገባን በፐርሰንት? እኮ አበድን እኮ እንትን ባያገባ ፍቅሩን ያገባዋል ይህ ሰው ይሄን ነገር ለቆ አሜሪካ ሲገባ እኮ ልክ እንደናንተው ስራ አጥ ነበር፣ ግን ባደረገው ጥረትና ልፋት ለዚህ ሊበቃቸው። ጥረት ጥረት እኛ እናውቅም እንዴ! እስቲ እኔ አሜሪካ ወሰዱኝና ዶላሩን እንዴት እንደማሰለፍ እኔ ማቀው። እኔ እኮ የኢትዮጵያ ብር እኮ ማን ሆኖብኝ እኮ እንደዚህ እከካም የሆንኩት እኮ። ፍቅሩ ምን ነው ግራ ገባ እንዴ? ግራ ይገባኝም ገብተዋል። አንተ ምን ይገባኛል፣ ደድብ ያለው እንጂ ሙድ እኮ እየያዙብን እኮ ነው። ሀብታሞች እኮ መዝናኛቸውን ጨርሰው በድሃ ነው ሙድ የሚይዙት። አሉ ምንድን ነው ሽከኛ የምፈልጉት? ንገሩን የምትመለከተው ሰዋቱ አስጨናቂ ብሎልኝ ይባላሉ። የሰዓት ሆቴል ፊፍቲ ፐርሰንት ባለ ድርሻና እንዲሁም ደግሞ ያንተ ወላጅ አባት ከሞተ እኮ ረጅም ጊዜ እኮ ነው። እሱ በደርግ ጊዜ እኮ ነው የሞተው። የሰፈር ደላላ ነበር እኮ። ደርግን ደላላ ሳትሆን የአፓ ጆሮ ጠቢነ ብሎ የማላቆን አባቴን ደፉት ደፉት። ፍቅሩዬ መጣውል ይሄ ቁንጫ፣ ቤታችሁን ብትፈልጉ አከራዩት፣ ብትፈልጉ አቃጥሩት ብዬ ወይ ቁንጫ አንተ ቁንጫ። ገና ቼኩ ሳይረጋገጥ የሴጣን ጆሮ ይደፈን። አንተ እንዲህ አይባልም። ቼኩ ባይሳካስ? ተው ተው፣ አረ ተው።

ገኒ ሹምዬ፣ አለ እንዴ? ሹምዬ ክፍለ ከተማ ሄዷል። ምነው፣ ይሄ የእሱ ስራ ነው፣ የኛ ስራ አይደለም። ስለዚህ ከሰዓት ዘጠኝ ሰዓት ትመጣለህ። በሚገባ በስንት ይሆንላችሁ? በአስር በሃያ በሰላሳ ምን በፊት ሲሆንላችኋ እሷ ደግሞ ምንድን ናት? ከተማ ውስጥ እንደ ሽራሪት ውርውር የምትል መኪና አለች። ስንት ናት? አምስት መቶ ሺህ ትችላላችሁ? ካልበለዚያም ሚስት ካላችሁ አቅርቡ። ሚስት አሁን እኛ ሚስት የለን። እሱስ እኔም የለኝም። ይሄ ከይሲ በላት። እንዴት ውብ መሰለቻችሁ! ግሩም። እንሄድ። ለምን ፈርምሽ እሱ ነው የሚጫወተው? እሱ ነው አዎ። እሺ፣ ላንሳ። አንሳው። እሺ፣ ጨረስክ? አዎ። ኤልቴር ነው ሽንት ቤት አንተስ ላሸና ቁጭ በሉ በሉ፣ ፈረንፈረም አርግ። ምና ብንጫወት ይሻላል? አንተም ግቢው ሰፊ ነው መኪና ማምጣት ይችላል። አንተም ደግሞ ያው ሚስትህ ነገ ራት እንዳለባት ነገራት። እሺ ቀሱጣና ያስቸኩላል ትሞክራል። እኔ ሞክረው ደስ ይለኛል ለእኔ።